ሰላም ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የአምስተኛ ክፍል ሂሳብ ትምህርት ምዕራፍ አንድ ስለ ልኬት ስፋትና ይዘት ክፍል ሶስትን ነው። ከዚህ በፊት በነበሩት ሁለት ቪዲዮዎች ላይ ክፍል አንድን ስለ ልኬት እንዲሁም ክፍል ሁለትን ስለ ስፋት ይዤላችሁ መጥቼ ነበረ። ዛሬ ደግሞ ስለ ይዘት ነው የምናወራው። ለቻናላችን አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንዳትረሱ እንዲሁም ደግሞ እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ የደውል ምልክቱን መጫን አይርሱ። ቪዲዮ ለሌሎች ሰዎች እንዲዳረስ ደግሞ ላይክ ማድረግ አትርሱ። ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። በቀጥታ ወደ ቪዲዮ እንሄዳለን። ይዘት በሳንቲሜትር ኪዩብ፣ በሜትር ኪዩብ እና በሊትር መለካት። ይዘት ማለት ምን ማለት ነው? ማንኛውም ነገር ሊይዘው የሚችለው ቦታ ቦታ ልኬት ነው ማለት፣ የቦታው ልኬት ይዘት ይባላል። ይዘት ማለት አንድ እቃ ሊይዘው የሚችለው ልኬት ማለት ነው። ለምሳሌ አንድ ሃይላንድ በውስጡ ሊይዘው የምንችል የውሃ መጠን አለ አይደል? ግማሽ ሊትር አለ ሩብ ሊትር አለ አንድ ሊትር አለ ሁለት ሊትር አለ እስከ አስር ሊትር ድረስ ከዛም በላይ ሊኖር ይችላል ሃይላንድ ማለት ነው። ስለዚህ ያ ሃይላንድ የተለያየ መጠን አለው ማለት የተለያየ ይዘት አለው ማለት ነው። ሃይላንዱ ሊይዘው የሚችለው የውሃ መጠን ምን ይባላል? ይዘት ይባላል። በእንግሊዝኛው ቮሊዩም የምንለው ነው የሚለካው የሚለካውም ምድብ ኪዩቢክ ነው በኪቢክ ምድብ ነው የሚለካ። ኪቢክ ማለት ኪዩብ ማለት ነው። ለምሳሌ ምድባችን ሳንቲሜትር ከሆነ ሳንቲሜትር ከሆነ ታመ ሳንቲሜትር ኪዩብ፣ በሜትር ከሆነ እየለካን ያለ ነው በሜትር ኪዩብ። ከዛ ፈሳሽ ነገር እንደዚህ ጠጣር ሲሆን ነው። ለፈሳሽ ነገር ሲሆን ደግሞ ሊትር ሊሆን ይችላል፣ ሚሊ ሊትር ሊሆን ይችላል። እንጠቀማለን ማለት ነው ምን ለመለካት? ይዘትን። አንድ ኪዩብ ምድብ ማለት የእያንዳንዱ ጠርዝ ርዝመት አንድ ምድብ የሆነ ኩብ ይዘት ነው። አንድ ኪዩቢክ ምድብ ማለት የእያንዳንዱ ጠርዝ ምን ይሆነ አንድ ምድብ ለምሳሌ የአንድ ኪዩቢክ ይዘት አንድ ምድብ ሲባዝ አንድ ምድብ ሲባዝ አንድ ምድብ አንድ ኪዩቢክ ምድብ ይሆናል እንግዲህ ይዘትን ለመፈለግ ርዝመት ይሄ እርዝመት ቢሆን ሲባዛ በወርድ ሲባዛ በከፍታ ይሆናል ማለት ስለዚህ ይዘትን ለመፈለግ የምንጠቀመው ፎርሙላ እርዝመት ሲባዛ ወርድ ሲባዛ ከፍታ ስለዚህ መጨረሻ ላይ ሲባዙ ምድብ ምድብ ምድብ ምድብ ሶስት ምድቦች ሲባዙ ምን ይሆናል? ምድብ ኪዩባ ኪዩቢክ ምድብ የሚለው ይሄንን ነው። ስለዚህ አንድ ኪዩቢክ ምድብ ይዘት አለው ማለት እያንዳንዱ ልኬት ርዝመቱም ወርዱም ከፍታውም ምን ሲሆን ነው? አንድ ምድብ ሲሆን ማለት ነው። ስለዚህ አንድ ምድብ ሲባዛ አንድ ምድብ ሲባዛ አንድ ምድብ ሁሉም እርዝመቱም ወርዱም ከፍታው ከዛ አንድ አንድ አንድ ሲባዙ እንዲ ይሆናል። አንድ ከዛ ምድብ ምድብ ምድብ የሚሉት አንድ ላይ ሲባዙ ኪዩቢክ ምድብ ወይም ደግሞ ምድብ ኪዩብ ብለን እንደዚህ መጻፍ እንችላለን ማለት ነው። የይዘት ልኬት ምድብ የይዘት ልኬት የሚገለጸው በኪዩቢክ ምድብ ነው። አሁን እንዳለው የይዘት ልኬት የምንለካቸው ቁሶች ፈሳሽ ፈሳሽና ጠጣር መሰረት በማድረግ የተለያዩ የልኬት ምድብ መጠቀም እንችላለን። ፈሳሽ ሲሆን ጠጣር ሲሆን የሚለውን መሰረት በማድረግ የተለያዩ ምድቦችን እንጠቀማለን። ከነዚህ መለኪያ ምድቦች መካከል ኪሎ ሜትር ኪዩብ ይኸው ለጠጣር ነው። ሜትር ኪዩብ ሳንቲሜትር ኪዩብ እነዚህ አሁን ለጠጣር ናቸው። ሚሊሜትር ኪዩብ እነዚህ አራቱ ምንድን ናቸው? ጠጣር ሲሆን ማለት ነው። ሌትር፣ ሚሊ ሊትር እነዚህ ደግሞ ምን ሲሆን ለፈሳሽ ለምሳሌ ውሃን ስንለካ አንድ ሃይላንድ ማያዝ የሚችለው ይህን ያክል ሌትር ነው እንላለን እንጂ ወይም ደግሞ ይሄን ያክል ሚሊ ሊትር ነው እንላለን እንጂ ይሄን ያክል ኪሎ ሜትር ኪዩብ ነው፣ ይሄን ያክል ሜትር ኪዩብ ነው፣ ይሄን ያክል ሳንቲሜትር ኪዩብ ነው ብለን አንጽፍም ብዙ ጊዜ ስለዚህ ያንን ሌትሩን ወደነዛ መቀየር ይቻላል፣ ቼንጅ ማድረግ ይቻላል፣ ዝምድና አላቸው። ግን ፈሳሽ ነገሮች ስንገልጽ በሌትር በሚሊሊትር ነው የምንገልጸው። ጠጣር ከሆነ ደግሞ በኪሎ ሜትር፣ በሜትር ኪዩብ፣ ሳንቲሜትር ኪዩብ፣ ሚሊሜትር ኪዩብ እያለን እንጠቀማለን ማለት። ስለዚህ የምንለካቸው ቁሶች ፈሳሽ ነው ጠጣር ነው የሚለው ላይ ተመስርቶ የተለያዩ መለኪያ ምድቦችን እንጠቀማለን ማለት ነው። ለሚከተሉት ምስሎች የተሰጡትን ምድቦች በመጠቀም ይዘቱን ፈልጉ ይላል። እንግዲህ የተሰጠን ምድብ ምድብ የሚል እንትን ነው። ምንም አይነት ሌላ አህድ አልተሰጠንም። ስለዚህ ምድብን ነው የምንጠቀሙ። ስንት ከፍታው ስንት ነው? አስራ አንድ እርዝመቱም አስራ አንድ ከዛ ወርዱም እዚህ ጋ ያለው ምንድን ነው? አስራ አንድ ስለዚህ ይዘት ስንፈልግ የዚህን ይዘት እርዝመት ሲባዛ ወርድ ሲባዛ ከፍታ እርዝመታችን ስንት ነው? አስራ አንድ ምድብ ምድብ የሚለውም የብቻ ብለን ጽፈን ማለት ነው። ወርዳችንም አስራ አንድ ምድብ ነው። ከፍታችንም አስራ አንድ ምድብ ስለዚህ 11 ሲባዛ በ11፣ ስንት ይሆናል? 121 ምድብ ስኩዌር ሲባዛ 11 ምድብ። 121 ምድብ ስኩዌር ሲባዛ 11 ምድብ ስንት ይሆናል? 1331 ምድብ ኪዩብ ወይም ደግሞ ኪዩቢክ ምድብ ብለን እንደዚህ መጻፍ እንችላለን። ስለዚህ የዚህኛው ይዘት ይሄ ነው ማለት ነው። ያለ ደግሞ ይዘት ስንፈልግ ፎርሙላችን ይህን ነው የምንጠቀመው። ለሁሉም እርዝመታችን ስንት ነው? ሰባት ያው ዚጋ ወርዳችን ስንት ነው? ዚጋ ያለው ሰባት ከፍታችንም ሰባት ሰባት ምድብ ሲባዛ ሰባት ምድብ ሲባዛ ሰባት ምድብ። ሰባት ሲባዛ በሰባት 49 49 ሲባዛ በሰባት ሶስት መቶ አርባ ሶስት ምድብ ኪዩብ ወይም ደግሞ ኪዩቢክ ምድብ ይሆናል ማለት ነው። እሺ ያመረው ደግሞ አሁንም ስንሰራ ይዘት እርዝመታችን ስንት ነው? አስር ምድብ። ወርዳችን ስንት ነው? ስምንት ምድብ። ከዛ ከፍታችን ስንት ነው? ዘጠኝ ምድብ። እናባዛለን። አስር ሲባዛ በስምንት ሰማንያ ሰማንያ ሲባዛ በዘጠኝ ሰባት መቶ ሀያ ምድብ ኪዩብ ይሆናል ማለት ነው። ምድብ ኪዩ ወይም ኪዩቢክ ምድብ ብላችሁ በአማርኛ መጻፍ ትችላላችሁ። ስለዚህ እንደዚህ እያደረጋችሁ መስራት ትችላላችሁ ማለት ነው። ይዘትን ስትፈልጉ ምን ማድረግ ነው? እዚህ ጋር አሁን እዚህ ጋር እንደዚህ ብንሰራ ሳጥን እዚህ ጋር ይሄ ርዝመቱ ነው፣ ይሄ ወርዱ ነው። ምን ሲሆን ቱ ዳይመንሽናል ፣ ግን አሁን እኛ ይዘት የምንፈልግለት በውስጡ ቃል ይዜ የሚችል ሲሆን ሳጥን ነገር ሲሆን ማለት ነው። ወይ ደግሞ ጠርሙስ ሊሆን ይችላል፣ ሃይላንድ ሊሆን ይችላል። ውስጡ ክፍተት ያለው ብቻ ነገሮችን ሊይዝ የሚችል ነገር ይዘት ይፈለግለታል። ይሄ አሁን ከታች ያለው አራት ማዕዘኑ ምን አለ? ወርድና እርዝመት። ወርድ አለ፣ እዚህ ጋር እርዝመት አለ። ከዛ ወደ ላይ ደግሞ የወጣዋል አይደለ? ሳጥኑ እሱ ከፍታ ይባላል። እነዚህም ብቻ ማባዛት ነው ይዘትን ለመፈለግ ማለት ነው። የአንድን ቁስ ይዘት ስትፈልጉ እርዝመት፣ ወርድና ከፍታው ተመሳሳይ ምድብ መሆን መሆናቸውን ማረጋገጥ አለባችሁ። ምን ማለት ነው? ለምሳሌ አሁን እዚህ ጋር እንደዚህ ብንሰራ እዚህ ጋር 8 ሳንቲሜትር ሆኖ ወርዱ እዝመቱ ደግሞ 9 ሜትር ከፍታው ደግሞ አስር ሚሊሜትር ቢሆን የተለያዩ ናቸው አይደለ ? ስለዚህ ወደ አንዱ መቀየር አለባችሁ። ለምሳሌ በሜትር ግለጹ ከተባላችሁ ስምንትና አስርን ወደ ሜትር ትቀይሩታላችሁ። ሳንቲሜትር ሚሊሜትር የነባ ወደ ሜትር፣ በሳንቲሜትር ከሆነ የፈለጋችሁት ሁለቱን ወደ ሳንቲሜትር መቀየር፣ በሚሊሜትር ከሆነ ሚሊሜትር ያልሆኑትን ወደ ሚሊሜትር መቀየር አለባችሁ እንጂ አንድ አይነት አሃድ የሌላቸውን ቁጥሮች ማባዛት አይቻልም። እሺ አንድ ላይ ማባዛት አትችሉ። ግዴታ አሃዳቸው ተመሳሳይ ምድብ መሆን አለበት። በተለያየ ምድብ ከተሰጡ ወደ ተመሳሳይ ምድብ መቀየር አሁን እንዳልኳችሁ ሬክታንግላዊ ፕሪዝም ወይም ሳጥን ባለ ስድስት ጠለላዊ ጎን ገጽ እና እርዝመት፣ ወርድ እና ከፍታ ያለው ጠጣር ምስል ነው። እንግዲህ ይሄኛው እንደምታዩት ይሄ ሬክታንግላዊ ፕሪዝም ይባላል። ከፊት ለፊት የምታዩት ይሄ ሬክታንግል ነው። ከዚህ ቀጥል ከጀርባም ሌላ እንደዚህ አይነት ሬክታንግል አለ። ስንት ገጽ አለው? በአጠቃላይ ስድስት ገጽ። አንድ፣ ሁለት፣ ሶስት፣ በዚህ ጋር አራት አለ። ከዛ ከዚህ ጀርባ ደግሞ ከሁለት በዛኛው ጀርባ አምስተኛ ገጽ አለ ከአንድ ደግሞ ተቃራኒታችን የተቀመጠበት ገጽ ስድስተኛ ገጽ አለ ማለት ነው። ስለዚህ በአጠቃላይ ስድስት ገጾች አሉት ማለት ነው። ሬክታንግሉር ፕሪዝም የምንለው እኩል የሆነ ወርድ እና እኩል የሆነ ርዝመት አለው፣ ግን ወርዱ እና ርዝመቱ እኩል አይሆንም ማለት ነው። ስለዚህ እሱን ስንፈልግ፣ ምን ማለት ነው? የፕሪዝም ይዘት ስትፈልጉ የሶስቱ ጎኖች ርዝመት ማባዛት ነው። ምን ማለት ነው? ርዝመት ሲባዛ ወርድ ሲባዛ ከፍታ እንደነገሯችሁ ይዘት ስትፈልጉ እንደዚህ ነው የምትፈልጉት። ኩብ ሌላኛው የፕሪዝም አይነት ሲሆን ሁሉም ጎኖቹ እኩል ርዝመት ያላቸው ይህ የምታዩት ደግሞ ኩብ ይባላል። ይሄኛው ከፍታው ከርዝመቱ ጋር ከወርዱ ጋር ምንድነው እኩል ነው። ለምሳሌ ይሄኛው 10 ከሆነ ይሄኛው 10 ይሄንን 10 ሁሉም በየትኛው ማቅጣጫ ይሄዳችሁ ጎኖቹን ብትለኩ የኩብ ሁሉም ጎኖቹ እኩል ርዝመት ያላቸው ሲሆን ወይም ደግሞ በሌላ አማርኛ ገጾቹ ከምን የተሰሩ ከካሬ የተሰሩ። ካሬ ሁሉም ጎኖቹ እኩል አደሉ? ከካሬ የተሰሩ ሲሆን ኩብ ይባላል። ኩብ የጠጣር ምስሎችን ይዘት ለመለካት ምርጥ አሀድ ነው። ስለዚህ ጠጣር ምስሎችን ይዘት ስንለካ ኩብን ብንጠቀም የተሻለ ነው ነው ያለው። አንድ ሸቀጣ ሸቀጥ አከፋፋይ ነጋዴ የእስክሪቢቶ ማሸጊያ ሳጥኖች አሉት። የእስክሪቢቶ የሚመጣበት ካርቶን አሉ አደለ? ትንንሽ ካርቶን እስክሪቢቶ የያዙ እነዛ ማሸጊያ ሳጥኖች አሉት። ከዚህ በታች በምታዩት ይሄ ምስሉ አድርጎ እንደዚህ አድርጎ ደረደረው ማለት ነው። ሰውየው ደን ስንት የእስክሪብቶ ማሸጊያ ካርቶኖችን ሳጥኖች አሉት? ስንት የእስክሪብቶ ማሸጊያ ካርቶኖች ሳጥኖች አሉት ነው እያለን ያለው። ስለዚህ ምን ማድረግ ነው? መቁጠር ነው። ወደታች ከፍታው ስንት ነው? አንድ ሁለት ሶስት። ወደታች ሶስት የእስክሪብቶ ማሸጊያ አሉ ማለት ወደታች ሶስት ወደ ጎን አንድ ሁለት ሶስት አራት አምስት ስድስት። እርዝመቱ ደግሞ ስንት ነው? ስድስት ማሸጊያዎች አሉ። ከዛ ወርዱን የቀረን ወርዱ ደግሞ ወደዚህ ነው የምንቆጥረው ማለት ነው። እነዚህ አንድ ሁለት ሁለት ማሸጊያዎች አሉ ማለት ነው። ወደ ጎን ደግሞ ስትቆጥሩ ስለዚህ ወርዱስ ስንት ይሆናል? ሁለት። ምን ማድረግ ነው አሁን በአጠቃላይ ስንት የእስክሪቢቶ ማሸጊያ ሳጥኖቹን አይደለም የምንፈልገው ስለዚህ ይዘት ማለት አንድ ነገር ሊይዘው የሚችለው ነው። በአጠቃላይ ስንት ማሸጊያዎች አሉ የሚለውን ለማወቅ ምን ማድረግ ነው በቀላሉ ይዘቱን መፈለግ ማለት ነው። ይዘቱን ስትፈልጉ ምን ማድረግ ነው እርዝመት ሲባዛ ወርድ ሲባዛ ከፍታ። እርዝመቱ ስንት እስክርቢቶ ሆኖ ስድስት ሳጥኖች አሉት፣ ወርዱ ሁለት፣ ከዛ ከፍታው ሶስት። ከዛውን ሁለት ሲባዛ በሶስት ስድስት ነው። ስድስት ሲባዛ በስድስት ስንት ይሆናል? የሆል ሰላሳ ስድስት ምን ሳጥኖች የእስክሪብቶ ማሸጊያ ሳጥኖች አሉ ማለት ነው። ስለዚህ በአጠቃላይ ሰውየው ይሄ ነገር ነጋዴው፣ አከፋፋዩ ማለት ነው እስክሪብቶ ያለው የባጠቃላይ የእስክሪብቶ ሳጥኖቹ 36 የእስክሪብቶ ሳጥኖች አሉት ማለት ነው። ስለዚህ እንደዚህ አድርጋችሁ በቀላሉ እንደዚህ የተደረደሩ ከሆነ በስነ ስርዓት ምን ማድረግ ትችላላችሁ? ይዘቱን እንደዚህ በማባዛት ማግኘት ትችላላችሁ። ፌቨን ከቧንቧ በባለ 20 ሊትር ጀሪካን 13 ሊትር ውሃ እንደቀዳች ውሃው ቢቋረጥ ፌቨን ጀሪካኑን ለመሙላት ስንት ሊትር ውሃ ያስፈልጋታል? አሁን መጀመሪያ የተጠቀመችው ጀሪካን ስንት ሊትር ነው? አስቲም ደስ ጀሪካን ብላችሁ አስቡትና 20 ሊትር ነው። ከዛ በኋላ ግን 13 ሊትር 13 ሊትር እንደቀዳች ምን ሄደ? ውሃው ተቋረጠ። ከዚህ ስንት ሊትር ውሃ ይቀራታል? ነው ለመሙላት ምን ማድረግ ነው? በቀላሉ አጠቃላይ 20 ሊትር ነበረ። ከዛ በኋላ 13 ሊትር ቀዳች፣ ስንት ይቀራል? ከ20 ላይ 13 መቀነስ ማለት ነው። ከዛ ከ20 ላይ 13 ሲቀነስ ከ10 ላይ 3 7 ይሆናል። ከአንድ አንድ የለም፣ 7 ሊትር። ስለዚህ ውሃዋ ድጋሚ ቢመጣ ውሃው ምን ማድረግ ነው ሚቀራት ሰባት ሊትር ውሃ ነው ማለት ነው። ወይም ደግሞ ሀያ ሊትር ጀሪካሯን ለመሙላት ሰባት ሊትር ይቀራታል ማለት ነው። እንደዚህ ያደርጋችሁ ቀናንሳችሁ ማግኘት ትችላላችሁ። በጎን እርዝመቱ አምስት ኩቦች በወርዱ አምስት ኩቦች፣ እንዲሁም በቁመቱ በኩል ሶስት ኩቦች የያዘ ሳጥን ስንት ኩብ ይሆናል? ቅድም እንደሰራ ነው የእስክርቢቶ ማለት ነው። ወደዚህ አሁን በርዝመቱ እንደዚህ አምስት ነው የያዘው ኩብ አጠቃላይ ሲደረደር ማለት ነው አምስት ይዟል ከዛ በወርዱ ደግሞ ወደዚህ አምስት ይዟል በቁመቱ በኩል ደግሞ ስንት ይዟል ሶስት፣ አንድ ሁለት ሶስት ከዛ በአጠቃላይ እንደዚህ አድርጋችሁ ባጠቃላይ ይሄ በኩቦች የተሞላ ነው ስለዚህ ስንት ይሆናል ይሄ እንዳለ የተሞላ ነው ማለት ነው አሁን የተሰጠን እርዝመቱ ወርዱና ከፍታው ከተሰጠን ስዕሉንም መሳል አይጠበቅብንም ይዘቱን ማፈለግ ነው በአጠቃላይ ካለን ይዘት ነው ማለት ነው የተጠየቅን ያለን ስለዚህ እርዝመት ሲባዛ ወርድ ሲባዛ ከፍታ እርዝመታችን አምስት ኩብ ነው ወርዳችን አምስት ነው ከፍታችን ሶስት ነው ስለዚህ አምስት በአምስት ሀያ አምስት ሀያ አምስት ሲባዛ በሶስት ስንት ይሆናል? ሰባ አምስት ስለዚህ በአጠቃላይ ስንት ኩብ ነው ሰባ አምስት ኩብ ይኖረዋል ማለት ነው የሚከተሉትን አህድ ኩቦች ብዛት በመቁጠር ብዛታቸውን ፈልጉ። በመቁጠር ነው የሚለን። ስለዚህ እዚህ ጋ አንድ አለ። ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ እሺ፣ በቀላሉ ቁጠራችሁ ይሄን። በቁጥር አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት አስራ ሶስት አስራ አራት 15 16 17 18 19 20 21 22 ከዛ ከታች ደግሞ አሉ። ከዚህ ታች የተቀመጡ ሁለት ተደራርቦ አይደል የተቀመጡት እንደዚህ የሚያክል ሌላ እንቆጥራለን ማለት ነው 23 24 25 26 27 28 29 30 በአጠቃላይ ስንት ናቸው ማለት ነው 30 ግን አሁን እንደዚህ በምስል ተሰጠው ቁጥራችሁ ስሩ ብንባል ይሄ እንደውም ትንሽ ስለሆነ ነው። ይሄኛውን ደግሞ ድጋሚ ቁጠሩ ብንባል በጣም ነው ምን እሳሳተው እና ብዙ ጊዜያችን ይወስዳል ግራ ያጋባናል። ግን ይዘቱን ብንፈልግ በቀላሉ ለምሳሌ ይዘት ርዝመታችን ስንት ነው ይሄ አምስት ይባዛ ከዛ ከፍታው ሁለት ሲባዛ ወርዳችን ወደ ጎን ሶስት ከዛ አምስት ይባዛ በሁለት አስር አስር ይባዛ በሶስት ሰላሳ እዚህም ጋር ቁጥር የመጣነው ሰላሳ ነው። ይዘታችንም 30፣ ስለዚህ በአጠቃላይ ሰላሳ ኩቦች አሉ ማለት ነው። አሁን ይህንን በይዘት ብንሰራው በመቁጠር በመስራት በጣም ብዙ ጊዜ ነው የሚወስደው፣ ግራም ያጋባናል እስቲ። እርዝመቱ 1 ሁለት ሶስት አራት አምስት ስድስት ስድስት ነው ሲባዛ ከዛ ወደ እንትኑ ወርዱ 1 ሁለት ሶስት አራት አራት ነው ሲባዛ ወደ ታች ደግሞ ከፍታው አንድ 2 3 አራት 5 6 6፣ ለዚያው ማባዛት ነው ስንት እንደያዘ በቀላሉ እንሰራደር ማለት ነው። 6 ሲባዛ በ6 36 ሲባዛ በ4 ከዛ 36 ሲባዛ በ4 144 ኩብ ይሆናል ማለት ነው። በአጠቃላይ እዚህ ጋር ያሉት ስንት ናቸው? 144 ብንቆጥር ኑሮ በስማም በጣም ግራ ያጋባ ነበር። ስለዚህ በይዘት በቀላሉ ማግኘት ይቻላል ማለት ነው። ከመቁጠር ይልቅ ወርዱን፣ እርዝመቱን እና ከፍታው ላይ ያሉትን ኩቦች ብቻ በመቁጠር ከዛ በቀላሉ ውስጡ ላይ ምን ያክል በአጠቃላይ ኩቦች እንዳሉ በሌላ አማርኛ ይዘቱን መፈለግ በጣም ስራን ያቀልላል ማለት ነው። እሺ ተማሪዎች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ስለ ይዘት ነው ያየነው። ይዘት ማለት በውስጡ ሊይዘው የሚችለው የፈሳሽ መጠን ሊሆን ይችላል የጠጣር ነገሮችን መጠን ሊሆን ይችላል። እሱን መፈለግ ነው ይዘት ማለት ነው። በውስጡ ምን ያክል ነገር ይይዛል። የሆነ ውስጡ ላይ ሳጥን ሊሆን ይችላል ይዘት ስንፈልግ፣ ወይ ሃይላንድ ሊሆን ይችላል፣ ወይ ቁም ሳጥን ሊሆን ይችላል። በቃ የሆነ እቃ ሊይዝ የሚችል ነገሮችን ይዘት መፈለግ እንችላለን። በውስጡ ምን ያክል ነገር እንደሚይዝ ማለት ነው። ስለዚህ ይህንን ነበር ያየነው። ያልገባችሁ ነገር ካለ ሳስረዳ፣ ግራ የገባችሁ ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ። ወይም ዲስክሪፕሽን ላይ ቴሌግራም ግሩፕ ስላለ እዛ ላይ ግሩፕ ላይ ጥያቄ መጠየቅ ትችላላችሁ። ሰፖርት አካውንትም አለ፣ በግል ጥያቄ መጠየቅ ትችላላችሁ። የተለያዩ ትምህርታዊ ቪዲዮዎች፣ ትምህርታዊ መረጃዎች የሚለቀቁበት ቴሌግራም ቻናልም አለ፣ እርሱን ጆይን ማድረግ እንዳትረሱ። ይሄን ቪዲዮ ለሌሎች ሰዎች እንዲዳረስ ላይክ ማድረግና ለቻናሉ አዲስ የሆናችሁ ወይም እስከዛሬ ሰብስክራይብ ያላደረጋችሁ ሰዎች ደግሞ ቻናሉን ሰብስክራይብ ማድረግ፣ እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ የደውል ምልክቱን መጫን አይርሱ። በሚቀጥለው ቪዲዮ ደግሞ አንድን ልኬት፣ ለምሳሌ ሳንቲሜትር ኪዩብን ወደ ሜትር ኪዩብ እንዴት ነው የምንቀይረው፣ የተለያዩ የስፋት የይዘት አሃዶች አሉ አይደል? አንዱን ከአንዱ ሌትርን ወደ ሜትር ኪዩብ ምናምን እንዴት ነው መቀየር የምንችለው የሚለውን አሳያችኋለሁ።